ናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ዋው የሚያሰኝ የአጥር በር እላችሁ መጥቻለሁ። ዳይ ወደ ተመልከቱ። ዛሬ ይህ የአጥር በር ሶስት ሜትር ከ30 የውጭ በር በተንሸራታች ነው የተሰራው። ከዛ እስከዚህ ሙሉ በሙሉ ወጥ ነው። እያንዳንዱ የተሰራበት ማቴሪያል ከባለፈው 60 በአርባ ነበር በፊት ተሰራላችሁ። አሁን ደግሞ እንደምታዩ 80 በአርባ ሁል ጊዜ ምን አዳዲስ ነገሮች እሰራላችሁ ብያችኋለሁ ሁልጊዜም ስለዚህ፣ ይህ ብረት አሁንም ድረስ እየተጠቀሙት ሳይሆን እኔ ነኝ እየተጠቀምኩት ያለሁት። እግር ላይ እንደምታዩት 80 በአርባ ሰፊ ነው በጣም ሰፊ ነው። የተጠቀምኩት ከጥንካሬውም ከውበቱም እያንዳንዱ ዲዛይን ፍክት ያለና በጣም የሚያምር ነገር ነው። ከላይ ስንጀምር ያያችሁት ነው። እያንዳንዱ የተጠቀምናቸው ማቴሪያሎች ተመልከቱ። ከዚህም ከጀርባ የተጠቀምኩት ይህንኛው ላሜራው ፓርቲ ዜ የሚባል ነው። ሁልጊዜም እየነገረው ይሄ ላሜራ እኔ ነኝ እያመጣሁ እየሰራሁ ያለው አዳዲስ ነገሮችን አመጣላችኋለሁ ብያለሁ፣ ግን ሰብስክራይብ እያረጋችሁኝ አይደለም። ሰብስክራይብ ብታደርጉ ያን ያህል ለናንተ የሚጎልባችሁ ነገር የለም፣ እኔ ግን ትልቅ ብርታትና ትልቅ ሞራል ይሆነኛል። እና ይህ የአጥር በር ሶስት ሜትር ከ25 ነው። እዚህ ጋ ለብቻ የሰው መግቢያ አለው። ተንሸራታች ነው። የምንጠቀመው ማቴሪያል ነው ፍክትና በጣም ጠንካራ፣ እድሜ ልክ ይህን በር ስምንት ሰው አያነሳው እሰራላችኋለሁ ቀጣይ ላይ እንዴት ተደርጎ መሄድ እንዳለበት እያንዳንዱ ነገር እንዴት እንደሆነ የድሜ ልክ ስራ እንደሆነ አሳያችኋለሁ። ስለዚህ ይህንን ተመልከቱት። አዳዲስ ነገር እየጨመርኩበት ነው፣ ከባለፈው ለየት ከባለፈው ለየት ከባለፈው ለየት እኔ የምጠቀማቸው ማቴሪያሎች ሚሊም የብረት ውፍረት የሚባል እናንተ በር መሆኑን ብቻ እያያችሁ ነው። በር ብቻ ለምን መሆኑን ታያላችሁ። ምን ተጠቀሙ? ምን አይነት ብረት ነው? ምን አይነት ውፍረት ነው? በሳምንት ሄዶ ለእናንተ አገልግሎት የማይሰጣችሁ ከሆነ ትርጉም አልባ ነው። ስለዚህ አብዱ አሊ ምርጫችሁ ካረጋችሁ፣ በማንኛውም ቦታ በማንኛውም ሀገር ሁልጊዜም ግዜም አመጣላችኋለሁ ሁል ጊዜም እሰራላችኋለሁ እና ይህ ዲዛይን ፍክትና በጣም ያማር እኔ ከቀለሙ ባሻገር ወዝ የምቀባው ቀለም ራሱ ጀት ቀለም ነው። ጀት ቀለም የሚባል የመኪና ቦዲ የምንቀባው ከዛ ባሻገር ምንድነው የምቀባው ወዝ አለ ወዝ ሁልጊዜም አቧራ በነካው ሰዓት እንዲህ በምንጠርገው